ግን ማለት አንድ ፎቃቃ እንዳይጨፍር ነው ምል፣ አንድ ፎቃቃ ሰው እንዳይጨፍር ነው ምል። ቲምን ታውቋለህ የወገብ ቲምን እያለህ፣ በቀደምም ብዬ ነበር። በተከታተይ ትጠላለህ አሞሪማዎን ማለት ትጀምራለህ ብዬ ነበር። አሁንም ቀጣይም ትጠላለህ፣ የረሳኸውን አሞሪማዎት ታስነሳለህ ነው እምልህ። ይህ አሰልጣኝ አይችልም ነው እምልህ። ምንም ፍልስፍና ምናምን ፍልስፍናን ተበለዋለህ ነው እምልህ። ምድረ ወራጁላ እንዳትጨፍር ወያለው ቪዲዮውን አጥፋ። ለማንኛውም አስራአምስቷን ቀን አስራአምስቷን ቀን በምንድን ነው የምንዝናናው? በአቢ ነው። በዚህ አስራአምስት ቀን የምንዝናናው ቦታ አርጋዳሜ ዩናይትዳቸው ወጥቷል። አናደር ሴት ፒስ። ዛሬም ማለት ነው፣ ዛሬም አናር ሴት ፒስ ምንድን ነው። ቶተንሀም ግን የማይችሉት ቶተናሞች በፍጹም ነው የማይችሉ። በአስር ተጫዋች ዩናይትድ በአስር 10 ተጫዋች እየተጫወተ ነበር ለብዙ ደቂቃዎች፣ ለአስር 10 የሚሆን ደቂቃ በ10 ተጫዋች እየተጫወተ ነበር። ቶተናም አግብቶ አምስት ደቂቃ እንኳን ነው እንዴት ነው መሪነት ማስጠበቅ የማይችሉ? ምንም ነው የማይችሉት። አረ በስመ አብ ዲላይት ዳንክ ያደረገባቸዋል። ሴት ፒዛ ይምኑ ዩናይትድ ነው የታደገው። መላጣው የወሩ ምርጥ ተጫዋች የተባለው በምክንያት እንደሆነ አሳየ ዛሬ ዛሬ አሳየ። በቃ ፕሩቭ አደረገ። አሰልጣኛችሁ ግን እንደማይችል አምስት ተጫዋች ይቀየራል። ምን እያደረገ ነው? ቆይ ይሁላ ቀይሮ ተጎዳ ሼስኮ እስኮ፣ ከዛ ቅያሪ የለውም። በአስር ተጫዋች ተጫዎች እንድትጨርሱ ተገደዳችሁ። ጭራሽ ምንም የትም ሌለ ነገር ማለት ነው። ሪቻርልሰን ሁሌ አግብቶ ልብስ ሲያወልቅ የሆነ ነገር ይፈጠራል፣ ህይወቱ ይበላሻል። ሊቨርፑል ላይ ማውር አግብቶ ልብሱ ነው ወለቀ። ያለ ምክንያት ለምክንያት ቢጫ ምን አይነት ሰው ነው በእናታችሁ? ጭራሽ የማይገባን ውጤት ማለት ነው። የአሰልጣኞች ጨዋታ ነበር። ሩበን አሞሪ ሙሉ በሙሉ ሙሉ በሙሉ ቶተን ሀምን አሸንፎ መውጣት ነበረበት፣ ዛሬ አሸንፎ መውጣት ነበረበት። የፈለገውን አድርጎ ነበር ነገር ግን በአንዳንድ ተጫዋቾች በግል ጥፋት ማለት ነው። ጋርቴ ግን ኳስ ተጫዋቹ ግን ለዚህ ልጅ ለዚህ ልጅ ሲባል ደስተኛ ነው። ለዚህ ልጅ ሲባል ብቻ ማለት ነው ማቲያስ ዲ ላይ ተሸንፈን የምንወጣው ጌም ነበር። ሁለት እኩል ሁለት እኩል ወጠናል ማለት ነው ማታ ኧረ ተቃጠልን! ኧረ ተቃጠልን! ኧረ አሙሪን ምንድን ነው የምትሰራው እንዴ? መከላከል እንደማይሆንልን ታውቀዋለህ። በቃ ባለህ ዕድል ወደ ጎል እኮ ነው መሄድ ያለብህ። ሰዓት መግደል ምን የሚሉት ነው እንዲህ? አንተ ማስተር አንተ እንድብስ የሚላ ብቻህን እኮ አንድ ሺህ ሰው እኮ ነው አንተ ብቻህን አንድ ሺህ ሰው ማለት አንተን ክበርልኝ፣ አንተ ክበር አረ ምን አይነት ሸታት የሆነ ጨዋታ ነው ግን የምንጫወተው? አረ መሽ ነው የምንሻሻለው ግን አንድ አይነት ተመሳሳይ ጨዋታ እሚያስጠላ ጨዋታ ተጫውተን እንወጣለን። አረ ቢሰሚል ሲጀመር ቶተናምን ለማሸነፍ ቼልሲ መሆን አለብህ። አለቀ በቃ። ከሰማንያ በኋላ ነው ጨዋታ ያየ ነው እውነት ለመናገር ማለት ነው እኔ ምን ልሰራ እስከ 8 ራሱ ጨዋታ እንዳየው አላውቅም። ለማንኛውም ግን ሁለቱ ተጫውተው የሚያሸንፈው ማነው ነው? ቼልሲ ነው። ማታ አሸንፈን እኛ ወደ ላይ እንሄዳለን ማለት ነው። ቶተንሀም ቨርስስ ማንቸስተር ዩናይትድ ሁለት ለሁለት አልቋል። ሻሽቷ ወደ ቦቷ ናዘርድሮ ድሮ። ምን ይደረግ እንግዲህ ምንም ምንም ማለት አችሉ። ሴስኮ ሴስኮ፣ ሰች ፍሎፕ ሰች ፍሎፕ፣ ተቀይሮ ገብቶ መምራት የምትችሉበትን ኳስ አባክኖ ከዛ ተጎርቶ ይወጣል። ደንግጦ እኮ ነው ይወጣው። እግዚአብሔር ረድቷቸዋል። እግዚአብሔር ረድቷቸዋል። መጨረሻ ላይ አግብታችሁ አቸወታችኋል። በቃ ዶሮዋ ገነጣጥላሽ ነበር ገነጣጥላሽ ልገነጣጥሉ መታችሁ ተገነጣጥላችሁ ሄዳችሁ ነበር። ተጋደለይ ተጋደለይ ማለት ምን ረቢስሚላህ የዛሬውን ጨዋታ ምን ብለን ነው የምናወራው? ምን አይነት አስማት የሆነ ጨዋታ ነው። ቆይ ላሳየው። ይሄ ልጅ ምን አይነት ምን አይነት ብቃት! የዚህ ልጅ ዙር አስታወስኩት። እንደዛ ሰላሳ ነው አርባ ምናምን ቀን ተንዛዝቶ ለካ የፈረመው ዩናይትድ፣ ወልቭ፣ እንትን ብሬንትፎርድ እየተጨማለቀ ግግም ብሎ ለካ አይሄን ካልሆነ አላመጣም ያለው ለዚህ ነው። ብራዘር ዘርፋል ወላሂ የዚህ ኖርም እንዳይበለው ነው። ይሄ ምን ጉድ ነው ደግሞ ይሄ በረኛ! ምን ጉድ ነው! ምን አይነት የነጠረሹት ያቺ ጎልስ የሆነ የጨፈረ እኮ ደጋፊ ያለ የተበሳጭ የሆነ የተደጋፊ ያለ ያቺ የመለሳት ሴፍ፣ ሁለት የሚገራርሙ ሴፎችን አድርጎ በመጨረሻም ምን ተከሰተ መሰለ የዛሬው ጨዋታ ላይ አራት ተጫዋቾች ነው በቃ ሲለፉ የነበሩ፣ ሌላው ለቶተናም ተደርቦ ነው ሲጫወት የነበረው። ምን አይነት የሚገርም ጨዋታ ነው፣ ያየ ነው ጽድት ያለ አልሞት ባይ ተጋዳይ፣ አልሞትም እስከ ደም ጠብታም እየተከፈለ ጨዋታ ማየት ከፈለ ይኸው አዙ። ሪቻርሊሰን ሲጀመር ሴሌብሬት ሲያደረግ ችግር አለ ማለት ነው እንደዛ ሲደሳሰጥ ችግር አለ። በቃ ትዝ የሚላችሁ ከሆነ ካቻምና ነው ምናምን ሪቻርሊሰን ሊቨርፑልን አራት ለሶስት አድርጎ የሚገርም በቃ ሴሌብሬሽን ማሊያውን አውልቃ ምናምን ጆታ ወዲያው ነበር ዝማስ ብሎት ያቺን የፕሌይስቴሽን ሴሌብሬሽን የሰራው ማለት ብቻ። የሚገርም ጨዋታ ነው ሲጀመር ሁለት ለዜሮ አድርገው መዝጋት የሚችሉትን ጨዋታ ሼሽኮ፣ ምን አይነት ኳስ ነው የሚስተው? በዛ ላይ ሌሎቹ ራሱ መጠቀም የሚችሉበትን እድል አምክ ነው። ለማንኛውም አሁን አርሴ ላይ ነው የሚቋጠረው። ቴሌግራማችንን ደግሞ ተቀላቀሉ። ልናደርግ ነው አሁን ፕሪዲክሽንስ ብላችሁ ፒስ ይኸውልሽ ለአርባ አምስት ደቂቃ ፎቶ ልትነሺ ነው። እስከ ሁለተኛ የምትመጪው እንጂ መቼም ነው ሁለተኛ የማትቀመጪው። ሰባት ራሱ ምርጥ ይበዛብሽ ነው። መቼም ሁለተኛ አትቀመጪ። መቼም ማለት ነው አርባአምስት ደቂቃ ይበቃሻል ለፎቶ ስክሪንሹት። እያንዳንዳችሁ ማለት ነው ስክሪንሹት እያደረጋችሁ አስቀምጡ። ካልሆነ መቼም ነው ሁለተኛ ደረጃ የማትቀመጠው። ቶፕ ፎር መቼም ነው የማትገባው። ለማንኛውም ማንቸስተር ዩናይትድ ሁለት ቶተናም ሁለት። ምን አይነት የሆነ ዘጊ ብቻ አዩላችሁ፣ እኔ ደስ ብሎኛል። እርሱስ ደስ ላሉት ማንቸስተርና እንግዲህ ቶተናም ሁለት አቻ ወጥቷል። ባለቁት ሁለት ከዘጠና ስድስት ደቂቃ ተጨማሪ ከዘጠና ስድስተኛው ደቂቃ በኋላ ሁለት ጎል ባየንበት ጨዋታ እንግዲህ ማንቸስተር ዩናይትድ እና ቶተናም አቻ ወጥተዋል። እንግዲህ ማንቸስተር ዩናይትድ ወደ ቶተናም ሜዳ ሄዶ ብዙ ጊዜ የሚፈተንበት ጨዋታ፣ በተለይ ስለ አሌክስ ፈርጉሰን ከወጡ በኋላ በጣም ብዙ የሚፈተንበት ሜዳ ነው። ዛሬም ድል መቅናት አልቻለም። ሊያሸንፍ ነበር በመጨረሻ እንደውም ሊሸነፍ ተቃርቦ ነበር። ከዛ በኋላ ነው አቻ መውጣት የቻለው ማለት ነው። ሮበሮ በናሞሪ ምስል በተከታይ አምስት ጨዋታ ማንቸስተር ዩናይትድ መሸነፍ አልቻለም ማለት ነው። እንግዲህ ሶስት አሸንፎ ሁለት አቻ ወጣል። እንግዲህ አም ጸጉሩን እቆረጣለሁ ብሎ እንግዲህ ብዙ ጥረት እያደረገ ያለው ባለፈው ሳምንት ከሽፎበታል፣ ዛሬም ተደግሞበታል ማለት ነው። ዝርያና ማንቸስተር በነገራችን ለቶተንሃም ማን እንዴት እንደሆነ በተለይ ስራ ግፍል ከለቀቁ በኋላ በቃ እጅና እጁ ታስሯል። ለቶተንሃም ለመርታት በጣም በጣም ተቸግሯል። ማለት ይችላል በቃ ምንም ለማተወተና ምን ለመርታት በገዛ ሜዳውም በሜዳውም በቃ። ዛሬም ለትንሽ ነው ሌሊት በመጨረሻ ዲቃ ይህን የቆመ ኳስ ባያገባ ኑሩ በቃ። ዩናይትድ ደግሞ እንደ ቀልድ ዝርያ የቆመ ኳስ ላይ ትንሽ አሪፍ ሆናለች። አሁን ከኮርና ሲመጣ እንደዚህ ጎል ነው። አሁን ማንችስተር ላይ እየተሻሻሉ በኮርና ኳስ ብዙ ሲታማበት በነበረው የኮርና ኳስ እንግዲህ እያገባ ዩናይትድ እንግዲህ አቻ ወጥቷል ማለት ነው። ሁለተኛ ሆኖ ነበር እንግዲህ ጨዋታው ጨዋታው አንድ ዜሮ ሲመራ ሁለተኛ ነው ከዛ ጎል ሲገባበት እና አቻ ሲወጣ ሰባተኛ ሆኗል። ዛሬ መንገር ላይ ችልቸል መሸነፍ የሚችል ከሆኑ ሁለተኛ እንሆናለን። ዝርየ ዛሬ እንደምንም ብለን ወልብስን ከወጋነት ሁለተኛ እንሆናለን። ለማንኛውም ማንቸስተር ና ቶተንሀም ጨዋታ አቻ ወጥተዋል። በደንብ ኮፒ ሊንክ ና ፖስት ማድረግ እንደረሳ የፕላስ ምልክቷን እየነካች ቤተሰብ ሞና ትረሱ ይመጣል። ዴሊት እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ማቲያስ ዴሊት ጉዳር ግን ከጉድ ኮን ያወጣሃል። ምን የሚሉት ነው? አሞሪ የወሰድከውን ማለት ነው የወሩን እንትን ምናምን ነገር መልስ በቃ። ማኔሉ ጋርቴን አታስገባው አላልንህም? አረ አረ ዴሊት እግዚአብሔርን፣ ከጉርኔ ታደከን፣ ከጉርኔ ታደከን። ዴሊት እግዚአብሔርን ብቅ ጭራሽ እየመራን እየመራን ጭራሽ አይሆነውም ነው የምልህ። እግዚአብሔርን ዛሬ ማለት ነው ዩናይትድ ጥሩ የተጫወትን ነበረ፣ ነገር ግን አልተሸነፍንም። አሁንም ቢሆን የዋንጫው ቂጡ ውስጥ ነው ያለነው። የዋንጫው ቂጡ ከጆሮ አልፈን ቂጡ ላይ ነው ያለነው። ችግር የለውም እሱንም እናሳልፋለሁ ይሆናል። ግን ዴሊት ይመች ብቻ ለማንኛውም ጀሙ ዋናው አለመሸነፋችን ነው። ብቻ ላይ ፎሎ ሼር ያደርግ ቢያንስ ከቋጣሪያንስ አፍ ተርፈናል። ጋይስ በቃ ከቋጣሪያንስ አፍ ቢያንስ ተርፈናል። ግን ለዛሬው አቻ መውጣት ሙሉ ለሙሉ ኃላፊነቱን የሚወስደው አሞሪምና አሞሪም ነው። በቃ እንዴት ቆይ፣ ኢምቤሙን ዘጠና ደቂቃ ሙሉ አንድ ቦታ ያሰልፈዋል? ቢያንስ ማውንት ከገባ በኋላ እንኳን ማውንትን ወደ ቦታው አድርጎ ኢምቤሙና አማድን አንድ ላይ እንዴት አያጫውታቸው? ከዛ በተጨማሪ ሴስኮ ገብቶ ምንድን ነበር ሲያደርግ የነበረው? ቆይ ዛሬ በቃ በጣም የተበላሸውን ሴስኮ ነበር የተመለከተው። ከዛ በተጨማሪ መከላከል ላይ በጣም ስህተት ነበረበት። ነው እንዴ? በጣም ነው ከሚገባው በላይ። ለማንኛውም ግን ይሄ አቻ ለዩናይትድ ከጊዜ ወደ ጊዜ በጣም እየጎዳው፣ በቃ እንዴት ነው? በቃ ነጥብ የሚያሳጣን በራሱ ባሞሪምና በተጫዋቹ ስህተት እየሆነ ነው። በጣም የሚያናድድ የሚያጣጥል ጨዋታ ነበር የተመለከትነው። ለማንኛውም ግን ተርፈናል። ወይኔ ሻሼ ተለጠፍሽ ብዬ ማለት ነው። በአላህ እንደት ተዘጋጀሁልሽ ማለት ነው። ሲጀመር በቃ አገር እንደማታስኖሩ ሳቅ ቋጠሮ ጀመርኩ ጀመርኩኮ ሰከንድ ሃፍ ላይ ብሎክ ማድረግ የሚችሉትን ኳስ ነው የገባባችሁ። በዚ ስፐርሶች ማለት ነው ነው እና ያው ለትንሽ ደቂቃም ቢሆን ያው ሁለተኛ ላይ የዋንጫውን አንድ ጆሮ ይዛችሁ ነበር። ግን ረቢ ነው የረዳችሁ። ተሸንፋችሁ ኑሮ በዚህ በላስት ሚኒት ጎል ማለት መኖሪያ መቀመጫ ይሄን ሳምንት ማለት ነው የላችሁም ነበር። ብቻ ላለ የተሻለ ኖርማል ሄዳችሁ ነው ነጥብ ያገኛችሁት፣ አሪፍ ነገር ነው። የዋንጫውን አንድ ጆሮ የሚለው ሳክስ ግን ቀረ፣ ምን ታረጉታላችሁ? አሞሪም ሸኮናው ነው ድፍን ነው ምንለው ለዚህ ነው ለአቻ እየጨፈሩ ነው ያቸው በእግዚአብሔር አያሳዝኑም ወይ በታምር አያሸንፉም አላልኩም አልተናገርኩም እናንተ ደግሞ ስኮርቤሌ ስገቡ ሁለት ጨዋታ ከወጣባችሁ ካችባ ካለ እስከ አምሳ ሺ ዴሊ ዊዝሮ አለ የተለያዩ ካሲኖ ቦነሶች አሉ ይመሳችሁ ሰከንድ ሀፍሌ ምንድነው ያለብን ችግር ሁለት ጊዜ ቤተሰብ ሁለት ጊዜ እንጥምጣለን ሰከንድ ሀፍሌ ምንድን ነው ሰከንድ ሃፍ ላይ ያለብን ችግር? ነጥብ ማስጠበቅ አልቻልንም። ኧረ ተቃጠልኩን። ዛሬ ተቃጥያለሁ። ዛሬ ተቃጥያለሁ እኔ እውነት። እሺ ለምንድን ነው ካዝሚሮ የወጣው? ለምን ካዝሚሮ ወጣ? እውነት በቃ ሚድፊልድ ላይ በጣም ለኛ ቁልፍ ተጫዋች ነበረ። ዛሬ ካዝሚሮ ለኛ ቁልፍ ተጫዋች፣ እሱ ሲወጣ ነው በቃ ነገሮች ሁሉ የተበላሹት። እና በጣም ኧረ ለማንኛውም፣ ቤተሰብ በአሞሪም ታሪክ ለመጀመሪያ ጊዜ አምስት ጊዜ በተከታታይ አልተሸነፍንም። ይሄ ለዩናይትድ ትልቅ ኢምፕሩቭመንት ነው። ግን አሁንም ነጥብ ጎል አስገብተን ነጥብ የመጠበቅ ችግር አለብን። ነጥብ ማስጠበቅ አልቻልንም። ይሄን ነገር ማስተካከል አለብን። በተረፈ በቃ የዲላይት የዩናይትድ ካምባክ መስራት እውነት አስደስቶኛል። ለዛውም በስጦት ነበረው ሴስኮ ሳቶስኮል ደግሞ በጣም ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማነው ባለቀ ሰዓት ገባባትና፣ ሁለት ሁለቱም ተቃጥለዋል። ማ ቸው ሁለቱም ተቃጥለዋል ማ ዳቅ ነዋል። እኔ ብቻ ነው የምትስቀው ማለት ምን አይነት ላይ ሁለቱም ዱቄት ሆኗል። ሁለቱም መጀመሪያ ክለባቸው ነው የሰበራቸው። እነ ቤንጃሚን ቴስኮ፣ ቢዛማ ሳስኮ አባ ሳክሶ ገባርለ የገደላቸው ማለት ነው። ገባር ለኛ ሰውዬ ሪቻርሰን ሰድቦ ሰድቦ ሰድቦ ሰድቦ ማለት ሲያገባ ተነስተው አብሮት እንደ ዛሬ ማኑ ጠላትና ጠላት ሲዋጋ ተዝናንቻለሁ። ቀኔ ብቻ ነው ያሸነፍኩት። ሳልጮት አሸነፍኩ ሃው ሁለቴ አሽትቼ ተመልሻለሁ። በሦስተኛ ከመጣሁ አለቅም። አንተ ጠም በወያላ ለዶሮ አመቋጠር ጀምርሃል አሉ ሰምቼልሃለሁ። ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቄሻለሁ ግን አልፋታሽም። ዲሮ ባይ ያላ ዘባጂ ወያ ባቻ ይቀፈር ክዝም ይው አረስተው ልጅም አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል። እበላሻለሁ እበላሻለሁ። ሪቻርልሰን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም። ጨዋታው መልሶ ተቃራኒ ቡድን ያስቆጥራል። ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር እያስካለ በኋላ ነው ነብሱን ይማረው ዲዮጎ ጆታ። አረ ተረጋጋ ጎቢ ያለው ማለት ነው። አሁንም ልክ እንደዛው ዴሌይት አለው እኮ ሜዳ ውስጥ ምን ነህ ነው ዴሌያው ቢቀርን ያለው ብሎ ሁለላ እንዳሸነፍን ብሎ ማሊያውን አውልቆ አገር እያስችል ሁለት እኩል በነገራችን ላይ ሮበን አሞሪን በዘንድሮ የወድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት። ከቶተናም ጋር ምንም ቢሆን ሶስት ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ አራት ጌሞች በማንቸስተር አልተሸነፉም ነበር። አቻ ሁሉ ፍቃድ አልነበራቸውም። ዛሬ ግን ሁለት እኩል በሆነ ውጤትም ቢሆን ተለያይተዋል ማለት ነው። የአራዳ ልጆች እንደዚሁ ከዚህ በፊት የሚከብዳቸውን ብራይተን፣ ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም። አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው። ያለኋላ ኋላ ሲመሩ ቢሆንም ከኋላ ተነስተው ቶተናሞች መምራት ቢችሉም ባለቀ ሰዓት የአቻ ጎል አስቆጥሯል ማለት ነው። እንደ አጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር፣ እያለ እያለ ተስተካክሏል ማለት ነው። ያራዳ ልጆች የሞቀ ይሄዷል። ለማንኛውም ቶተናም ከማንችስተር ዩናይትድ ሁለት እኩል ወጥቷል። ሁለቱም በ18 ነጥብ አንደኛው ሁለተኛ አንዳኛው ደግሞ ሰባተኛ ደረጃ ላይ ይገኛሉ ማለት ነው። ያራዳ ልጆች ሀሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቶ እናንተ ነች በደምሽር ኮፕሪንክ ወይኔ ወይኔ ወይኔ! በምን ሰዓት ነው ቋጥሮኝ የፈታሁት? በምን ሰዓት ነው ቋጥሮኝ የፈታሁት? እናንተ ትክ በና አሁን የጨዋታ ሁለት እኩል የሚወጣ ጨዋታ ነው? አይደለም እኮ አይደለም፣ እንዴ! ትርፍ እኮ ተመላላሽ በየአመቱ ህክምና የምትወስድበት እኮ ሜዳ እኮ ነው። በቃ አየድ መርፌ ሰጧታል በየአመቱ፣ እንዴ! አምና ተከታታይ አራ ጨዋታ እኮ ሆማዊ ሆማ እየሄዱ መርፌ ከተባት፣ በቃ ተመላላሽ ከተባት፣ በቃ ይወስዱ ነበር። ዘንድሮ እንዴ አረወይኒ አረወይኒ ጥ በናል በቃ ይሁን ይሁን፣ በቃ ይመቻቹ ይመቻቹ ግን ሂጫውታው ለትኩል መውጣት አልነበረባችሁም። በእውነት በረኛችሁ ጎበዝ ነው ጎበዝ ነው በረኛችሁ አይስዌርቱ ጋር ሴሌማንስ እኔ አድንቄዋለሁ። ያወጣቸው ኳሶች በጣም የሚገርሙ ናቸው። ከዛ ውጭ ደግሞ ቶትናም ፈረስታፍ አልነበረም። የመጀመሪያው የፈረስታፉ ቶትናም የማይነገርለት ቶትናም ነው። ትክክለኛ ባለሜዳ ቶትናሀም መስሎ የመጣው ሰከንድ አፍ ላይ ያየነው ቶትናም ነው። ለማንኛውም ግን እኔ ይሄ ሪቻርድ ሰን የሚሉ ተጫዋች አግብቶ እንዲንፈራፈራል ይበቃ ሾም የሚያደርግበት መንገድ አይመቸኝም። ለምን እንደሆነ አላውቅም። ለማንኛውም ተርፌ ከዚህ ሜዳ በኋላ አንድ ነጥብ ይዛ መውጣቷ መጥፎ አይደለም፣ መጥፎ አይደለም። ለማንኛውም ግን ተርፈሻል፣ ተርፈሻል። ተርፍዬ ተመላላሽ ታካሚ ሆንሽበት ሜዳ ወጣሽ! እንዴ! እንዴ!